እ ነገር የሆነው ነገሮች ተመቻችተውልኝ ብመጣ አይውሽ እንደው የምችለውን ብሞክር ጌታን ግን ምን አባቴ ላርገ፣ እውነት እንደው እኔ እንጃ። እኔ ነግሬያቸዋለሁ። ትናንትም ቪዲዮ ለቅቄያለሁ። ኮፒ ሊንክና ሸር እንኳን አላደርጋችሁም። ምቀኛ ናችሁ። እውነት ይህ ልጅ እንደምንም ተባብራችሁ በአቅራቢያው ያላችሁ ይኸው መቶ ሀምሳ ስምንት ሰው ነው ያላችሁት ጋይሶች። አውልቀው እንኳን ብዬ መልሶ ሲያደርገው አሁን እኔ ማይጠቅም ከሆነ እጥለዋለሁ። ምን ይሄ እኮ ሁለት ልጆች እነዛን የመሰሉ ልጆችን ልጅ አለው ልጅ ያለው ሰው ቤተሰብ ያለው ሰው እውነቴን ነው ከቤተሰብ ከቤተሰብ እአላዜ፣ እንዴት ነህ? እንዴት አመሸሽ አለው። ደህና ነህ ወይ? ሁሉ ሰላም ነው? እንዴት ነህ? ምንድን ነው ምንድን ነው የሚያስወልቁ? ለምንድን ነው? እንጃ ንገሪልኝ። አውልቅ ይላሉ። ስጦታ ቤት ሀገር ነው የሚወልቀው። ደህና ነህ? እኔ ደህና ነኝ። እንዴት ነሽ አንቺ? እግዚአብሔር ይመስገን። ለምንድን ነው ቆይ፣ ማለት ስጦታ መሰጠት ይሄንን ያክል ብርቅ ነው እንዴ? ምንድነው? ይሄን ያክል ለምን ታወልቃለህ አንተ ከአንገት? ግራ ገብቶኛል እኔ ምን አቀርባለሁ? አውልቅ ይሉኛል? እኔ ማውለቅ አልፈልግም። እሱ ነው የሚሻል አለማውለቁ። እሱማ እሱ ነው የሚሻል። ምሽት አሪፍ ነው። ምሽት ምን ይጨክሉ አይዞ፣ አይዞ በርሜል ጊዮርጊስ፣ ሂድ። ውሰዱኝ እስቲ፣ ማነው አንድ አንድ አንድ ደግ ሰው የሚወስደኝ? ውሰዱኝ እስቲ፣ እኔ በጣም ነው የምወደው በርሜል ጊዮርጊስ ነው። ውሰዱኝ። ሚጸልይ ደግሞ አንድ ሰው ላስገባ፣ ጸልዩልኛላችሁ ማኪ። ቴንክ ዩ ማኪ። እስቲ አንድ ሚጸልይ ሰው ደግሞ ላስገባ አንድ ጸላይ ላስገባ። እዚህ ውስጥ ፕሮፌት አለ። ፕሮፌት ፕሮፌት ይኖራል እዚህ ውስጥ አንድ የተከበረ ፕሮፌት ይኖራል። ማኬ አንድ ቁጥር ጻፉልኝ ጸሎት የምታደርጉልኝ

ምን ሆነክ ነው? አሁን ጸሎት ጸልይልኝ እኮ ምንሆነክ ነው? እኔ ምንሆና አለው። ማኪ ለምን ጸሎት ፈለግ? ምንድን ነው አውልቃታቅ የሚሉክ? ስለደነገጥኩ ነው የገባሁት። ምንም ስላልሰማወ ነው። ቅርታ። ችግር የለውም። ማኪ ምን ተፈጥሮ ነው? ሞዴል ምን ተፈጥሮ ነው? ምንም እስኪ እስኪጠይቂያቸው የሰጠሁትን ስጦታ አውልቅ ይላሉ ምን ሰጠሽ ማሪ ስጦታ ስጦታ ናው ስጦታ አድናቂ ናት በዚህ አጋጣሚ ማኪ ሞዴል ቲጂ ናት በጣም ጎበዝ ልጅ ናት ሀብል ስጦታ ሰታኝ ነበር እና አውልቅ ይሉኛል ሀብሉ ምን አለ ሀብል ነው ጀስት በቃ ያውን እኮ ገበያ ላይ ሽምግጁ እኮ። ሪዝናቸው አውልቅ አውልቅ አውልቅ ለማለታቸው ምን አነሳሳቸው? ምን ችግር አለው ሀብል? ሪዝኑ ሀብል ላይ ከሆነ ግራ ገብቶኛል። እኔም ግራ ይገባኝ እሱ ነው። ብዙ የሆነ ሌላ ሪዝን ከሌላቸው ሀብል ማንኛውም ሰው እንሰጣጣለን አይደል? አዎ። ደሞ ያው ሰው ፍቅሩን መግለጫ መውደዱን መግለጫ ያው ስጦታ ይሰጣጣል አይደለ? ኦኬ። ከእዛ ውጭ ሞዴል ምን ምን ሆነሽ ማሬ፣ ለናሂ ጓደኛ ኖርማል ጓደኛ። ኦኬ፣ በቤተሰቦች ጋር ሚስቱ ጋር ምናምን አንቺ ሀብልን ከሰጠች በኋላ ይሰጣለ ሰው ይደብርሻል። ለምሳሌ ባል ቢኖርሽ ባሏ ቦታ ላይ አይደብርም ባሏ ቦታ ላይ አይደብርም። ባልሽን ስጦታ የሆነ ሰው የሆነች ሴት ስጦታ ብትሰጠው አድናቂው ሆና የረዥም ጊዜ አድናቂው ነች። ከዛ ስጦታ ብትሰጠው ይደብርሻል። አይደብረኝም? ስጦታው ግን ለኔ ሴንስ ካልሰጠኝ እና ከስጦታው በኋላ እኔና እሱ ጋር ችግር ካመጣ ግን አውልቀው እለዋለሁ። ካልተመቸኝ ከስጦታ በኋላ ሀብትን ካረገብኝ ትዳሬ ላይ አንድ ነገር እንዲያውልቀው ነግረዋለሁ። ከዚ አላምንም። አላቅሽም፣ ምን እንደምታደረጊ አላቅ። ስለዚህ እንዲያውልቀው ነግረዋለን። ምክንያቱም አውልቆት የሚፈጠረው ማየት ፈልጋለሁ ማለት ነው። ቅሬታ ካለ ሱ የራሱ ፍላጎት ነው የሚመስለው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 እሷ አውልቅ ብለው አላወልቅም ብሎ ከሆነ በመሀላቸው ሊያርፉ የተፈጠረው ትጠይቀዋለሽ እስኪ ሁሉም ቆይ ጠይቃለሁኝ ግን ለእሷስ ምን ስጦታ ሰጠሻት እንዳድናቂነትሽ ነው እሱም ብቻ ነው የምታደንገው እኔ እሱም ብቻ ነው የማውቀው እሱም ብቻ ነው በደንብ የማደንቀው ከማግባቱም በፊት በደንብ አደንቀዋለሁ አውቀዋለሁ በደንብ እና ለዛ እኔ ለሚስቱ ምንም አልሰጠኋትም ናሂ ይሰማል ቁጭ ብላ ይሰማል። ይሰማል። ማኪ እሺ፣ ናሂ ሀብሉን ባለቤት እንድታወልቀው ትፈልጋለች። ህዝቡን ህዝቡ ምንም ከአንተ ትዳር ጋር አያገናኛብዬ ትፈልጋለች። ሊያገኛትም አትፈልግም እንኳን ብል ግን ሀብሉ ጋር ችግር አለባት። መጀመሪያ ሀብሉ ውለቅ ምናምን ብላ ታውቃለች። ሲ ኮፒ ሊንክ አድርጉ፣ ሪፖርት ጋይስ። ስታት እያረገ ነው በደንብ በታፋ ፓርኩ ነው። ከዛሬ ዝም ብላችሁ ኮሜንት አትጻፉ። አንዲት ነገር የለም ታፋ ፓርኩ ከዛሬ ሆይ እንደ እና ለምን አታዋልቀው ነው። አንዴ ናሂ፣ ወይ ወይ፣ ለምን አታዋልቀው ሚስትህ አልፈለገች። ጋይስ፣ ሁላችሁ ኮፒ ሊንክ አድርጉ። ሊያወርደው ይችላል ትታክ ኤርፖርት ያለበት ቦታ ነው እንዴ? በደንብ ታፕ ታፕ አድርጉ፣ ሪፖርት እያደረጉ ሁላችሁም መቶ ሺህ እስኪደርስ ድርስ ታፕ ታፕ አድርጉ። ካልሆነ ኮሜንት ኦፍ እናደርጋለን። ይላው ያፈልጋለው ናይ ይቅርታ ግን ንገረኝ በእናትህ ውብዬ፣ እንድታወልቀው ትፈልጋለች። በእናታችሁ ታፕ ታፕ እሺ መፈለጓ፣ ታዲያ አንተ እንድታወልቅ አያደርግም። ባለቤትን ጋይ ታፕታፕ በደንብ አድርጉ ሳታቋርጥ ኮፒን ካድርጉለት። በእግዚአብሔር ትፈልጋለች ትፈልጋለች። ኦኬ፣ ይሄ ነገር አይ ቲንክ ቪዲዮ ላይ እየወጣ ይመስለኛል። አይ ምንም ቪዲዮ ድረስ እጄ ምን አሳየኝ? እዚህ እሱ መጠየቅ የቻልኩኝ ቪዲዮ ብዛ አይደለሁም። ናሂ አሁን መታልሽ ውብዬ ከፈለገች ለምን አታወልቀው? መ ባለፈውም እኮ አውልቅ ያለው እኮ ግን ከኋላ ያው የሰው ስጦታ ደግሞ በቃ አይመለስም አይደለም ማን ነው እሱን ሕግ ያወጣው ናሂ? መጽሐፍ ቅዱስ ላይ ነው ወይስ ምን ላይ ነው? አይመለስም ማለት ነው ማለት ነው። ከትዳር ይበልጣል እንዴ? ይሰጡት ስጦታ ስጦታ አይመለስም የሚባል ሕግ የለም፣ አልወጣም እኮ። ለምን አንተ አውልቀህ ውብዬን እስካስደሰታት ድረስ አትሊስት እሷ የምትልህን ከእሷ ውጭ ማንንም መስማት የለብህም። ሲጀመር ከትዳር በላይ ምንም ስለሌለ፣ ስለዚህ ማውለቅ አለብህ። አውልቀህ ደግሞ እሷን የምታገኝበትን መንገድ እሷ ጋር ሰላም የምትፈጥርበትን መንገድ እስከ ጥግ መሄድ ያለብህ አንተ ነህ፣ አንተና አንተ ብቻ ነህ። ሞዴል ከአንተ ህይወት ውስጥ የምታደርግልህ የምትጨምርልህ ነገር አለ ህይወት ውስጥ እኮክ ነበር፣ ሳይሆን ለምን አታዋልቀውም? ይሄ ነገር ድራማ ነው ወይ ወይስ አይደለም? እዚህ ኮሜንት ኮንፊውዝድ እያደረገች ስለሆነ ነው። እኔ ደግሞ ና ይሄ ያንተን በጣም ስለደነገጥኩ ነው የገባት እውነት ስለመሰለኝ ማለት ነው። ድራማ ነው ብዬ አላምንም። ድራማ ከሆነ ደግሞ እዳዝማር እንጂ ይሄ ሐብል ጉዳይ ከትዳር ጋር ኮምፔር ራሱ ልታደርገው ራሱ አይቻልም። አይደለም አለመስማት ምናምን ጥያቄ ሳምሪ ሳምሪ የቅድሙን ሌላ ሌላ ነገር ውስጥ አትግቢ። በቃ ሌላ ነገር ውስጥ እንዳትገቢ ነው አሳየ።

ሳምሬ አሳይ አልኩሽ አሳይ የሚልሽን ለምን አታሳይም? ለምን እዚህ ጋ ሰው ታይም እናጋድላለን? ሳምሬ አሳያልኩሽ አይሰማም። በቅርብ ቀን ነው የጀመረችው ስራ በደንብ ፎሎ አርጓት። አንድ ሚሊዮን ላለው ሄዳችሁ አታሽካብጡ። ይችን ልጅ አበረታቷት፣ ፎሎ አርጓት፣ እዘዙ ሳምሪ። በኔ ስም ነው በኔ ስም የገዙ ሰዎች ካሉ ንገሪ። እኔ ቃል ገባልሻለሁ። በኔ ስም የገዙ ካሉ ንገሪ። እኔ አርግሚልን ሁሉ ነገር አደርጋለሁ። ግን ደግሞ ያንቺ እንደያበረታት ፈልጋለሁ። አበረታቷት። ልብስ ዱባይ ትሸጣለች፣ ግዙባት ከሁሉም መግዛት መብታችሁ ነው፣ ግን ደግሞ ዝቅ ያለውን ሲቀና አድርጋችሁ አሳዩ። እኔ ኢትዮጵያዊነት ማቀው ያ ናሂድ መልካም ሽቶ ነው። ሳምቤ ማበረታቱልኝ። እሺ፣ አሁን ኔትወርኩ እየገጠረ ነው። ተራችሁን ኔትወርኩ ማለት ነው ውዶች፣ እየታፕ ኮፒሊንግ አድርጉለት። እኔ አሁን ድምጼ ይሰማችኋል? ድምጼ ይሰማችኋል? ተሰቃየሁ እኮ ያለሁበት ኔትወርኩ። የሱም የኔም አይሰራም፣ የሱም የኔም አይሰራም። አሁን ስላሰው ነው አራት ማስከሬ ማኪ ይሄን ወድልክ ነሽ አላስወራለኝ ኮይ ምለውን ስለሚያውቅ አላስወራ ወራለኝ፣ አፌን ያዘኝ። ታፎ ፊሊንግ ካሉ ውዶችዬ፣ አሁን እዚህ ጋር ማለት ነው እኔ ቃል እንዲገባልን የምንፈልገው ነገር አለ። ተስማማላችሁ?